ይህ ዛሬ ይዤላችሁ የመጣሁት ይውልኝ ተመልከቱ ማለት ነው። ጉድኳኑን ዘንድሮ አብርሸና ሩታ የማያደረጉት ነገር የለም። አሰላም አሌይኩም ረህመቱላ ወበረከቱ። የዛና ቤተሰቡ ዜናቲ ዘናና ሰላማቲ በሰፊ ተደረገ። ሰላም ሰላም ክርስቲያኖች እንድናቸው ባላችሁበት፣ በትን አላህ ይጠብቅልን። እንግዲህ ዛሬ ይዤላችሁ የመጣሁት ተመልከቱ ማለት ነው። እንግዲህ ወላሂ እንደ ዛሬ ስንቅ ያላቅ ማለት ነው። ለካ ሩታ እንደዚህ ትከፍ ትፈራለች። በነገራችን ላይ ነው የምፈራለው። በጣም ፈረጅ የሚባል ነገር በጣም ነው የምፈራው። ወላሂ ያሳቅቺ ማለት ነው። እንግዲህ አይታችኋል፣ ግመል ላይ ወጥታ ማለት ነው። እንግዲህ አብርሸ እና ሩታ አይታችኋል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ተሰላማችን ይሁን። ትምህርት ይበልኝ ሰላም ሰላም፣ ክርስቲያኖች እንደት ናቸው? ባላችሁበት አላህ የጠብቅልን ሀገራችን፣ ሰላም፣ ደስታ፣ ፍቅር፣ አንድነት ያብቃልን። እንዲሁ ስግደት በቃ ይበለን ሁላችንም ለሀገራችን እያበቀን እላቸዋለሁ። ቤተሰቦቼ እንግዲህ ዛሬ የመጣሁት አብረሽ እና ሩታ ማለት ነው። ሩታ እንግዲህ አይታችኋታል ማለት ነው። እኔ ያው ቪዲዮውን መስራት ነው እንዳልፈለኩም ግን እንደዚህ አይቼው ላይ በሳቅ ነው የሞት ከተላቸዋለሁ። እንግዲህ ዱባይ ላይ እንግዲህ ማይሰሩት ነገር የለም። በጣም ጥሩ ላይፍ ያሳለፉ ነው። በጣም ጥሩ ነገር ያሰቦ ነው ያለፉ ነው። እንግዲህ ማሻላ ብለናል። አምሮባቸዋል፣ ደግሞ አምሮባቸዋል። አቤት ሂጃብ ሲያምር ናቸው ራሱ ፈገግታቸው ውበታቸው እንዴት እንደጨመረላቸው ማለት ነው። የሌለ መልክ ነው የሰጣቸው የሌለ ውበት ነው የሰጣቸው። እንግዲህ ሞቅ አድርጎላቸዋል፣ ድምቅ አድርጎላቸዋል። በጣም ነው የሚያምረው። ማሻላ ብያለሁ። እንግዲህ እኔ እኮ ኑሯቸው እናንተ ዱባይ አረጋችሁት እንዴ? መሄድ አላሰባችሁትም? ወራችሁ የመጣው ሰው እኮ አንድ ሳምንት ሰርግ ያደርጋ ትቶ ይሄዳል። ይሄን ግን ሰዓት አይቀመጥም። ትንሽ ከጠቀመ ኛው ያገባኝ ወደታ ማልቀስሽ አይቀርም ማለት ነው። አብረሽ ማልቀስ አይቀርም። ይቅርታ ሰርግ እንትን ይገባብኝ እና ማልቀስሽ አይቀርም፣ መውጣትሽ አይቀርም ማለት ነው። ስለዚህ እኔ አይበቃቸው እንዴ እናተ መቼ ነው የሚያልቀው እንዴ? ሆናችሁ እኮ በሰበሳችሁ ሲይዝ ማለት ነው። ስንት ስንት ቀናችሁ? ሆና ወራችሁ ከሞላ መሰለኝ። የወር ነው እንደ የመጣችሁት? ወይስ የሁለት ወር ነው የመጣችሁት? እኔ አልገባኝም። እንዲህ በጣም ነው ያበሳችሁት። አትሄዱም እንደ ያገራችሁ እሞታለሁ እንጂ አትርፍም፣ ላይ ወጥቼ ማለት ነው። እሞታለሁ እንጂ አትርፍም ማለት ነው። ግን ፍቃድ ያስገድድልኝ ይገለኛል። ወዶ ዝቅ ሲል ማለት ነው። ዝቅ ሲል ማለት ነው። እና እንግዲህ ሩታን አብርሽ እንዳያቸው ማሻላ አተዘና ያሉ ነው። ብዙ ነገር እንግዲህ እያዝናናት ነው፣ ሩታን ማለት ነው። እንግዲህ ሀገራቸውን የሚያስታውሱ አይመስለኝም፣ በጣም አምሮባቸዋል። ውባችሁ ሁሉም ጨምሯል፣ ያችሁ ዱባይ እንዲህ ያሳምራል ማለት ነው። ፊታችሁ ሁሉ ፈገግታ፣ ሂጃብ ደግሞ ጀለቢያ በጣም ነው ያምረባችሁ። አይታችሁታል። የሌለ ፈገግታ ነው የሰጣችሁ የሌለ ውብ ሰጣችሁ። እንዲህ ነው የሚያምረው የኛ እኮ ወላሂ፣ መሻላችሁ ነው፣ ተበረካችሁ ነው። እንዲህ ሰው ያሳምራል ማለት ነው እናንተ እናንተ ግን ምን አስባችሁ ነው ወደ ሀገራችሁ መትሄዱ ማለት ነው? ከዚህ ምን አላችሁ ማለት ነው? እንዴ በጣም እኮ ነው የበዛው። አበዛችሁት እኮ እንዴት! ስንት ጊዜያችሁ ቁጭ ያላችሁት አስባችሁታል? ምን አለባችሁ ነው እንግዲህ

ፈታ ያሉ ምን አለባቸው እናቴ? እንጂ እናንተ ሰው ውብ እንዲ ይጨምራል። ውብ ጨመረው እኮ አሬታማ ያው እርግዛ ነው መሰለኝ። ወፍራዳ ወፍራለች ወፍራለች። ሳተረግዝ አይቀር እርጉዝ ናት። እዛ ቀን እርጉዝ ናት ያሉ ነበረ። እንግዲህ ኮዳን የሳመ ነበረ። በአሁኑ ሰዓት እናት ሰው ማርገዝ ጀምረዋል። ባሏቸው የተነጠቁ ስለሆነ ጥሎ ብሎ ማርገዝ ጀምረዋል። እኔም ደግሞ ምክር ሰጥቻት ነበረ። ብዙ ህዝብ ይታያል። ይህ ሰው እየቀማሽ ነው። አንድ ደግሞ ትሎ እንደመጣሽ ይዘሽው ባለሽን ወደ ሀገርሽ ግቢ ምሽ ሰው አይወስድብኝም ብለሽ አትይ ብዬ እሳከንም መልክት አስተላልፌ ነበር። እንግዲህ ትሰማዋለች ብዬ ተስፋ አደርጋለሁ። በነገራችን ላይ ሪታ በጣም ጎበዝ፣ ጠንካራ ሰው ናት። ብዙ ነገር ነበር የደረሰባት በእንግዲህ ብዙ አልቅሳለች ብዙ ተበሳጭታለች ብዙ ነገር።